የኢራን የውጭ ጉዳይ ሚኒስትር ሳኢድ አባስ አራክቺ እንዳሉት ምዕራባውያን ሀገሮች በተለይም አሜሪካና እስራኤል በቴህራን የኒክሌየር መርሃ ግብር ላይ በቅርቡ በወሰዱት ወታደራዊ እርምጃ ዓላማቸውን ማሳካት ባለመቻላቸው እንደገና ወደ ውይይት እንመለስ ሲሉ ጥሪ አቅርበዋል ብለዋል። ሚኒስትር አራክቺ ለሲኤንኤን እንደተናገሩት ምዕራባውያን ኃይሎች ወደ ኒኩሌር ውይይት እንመለስ ሲሉ መለመናቸው ተፈጥሯዊ ጥያቄና ተማጽኖ ነው ብለው በወታደራዊ እርምጃ ሲጀመር ለዘመናት የተገነባና በቁሳቁሶች ወይም የኒውክሌር ጣቢያዎች ላይ ብቻ ሳይሆን በቴክኖሎጂና በሶፍትዌር ወይም በእያንዳንዱ ኢራናዊ ሳይንቲስት አእምሮ ውስጥ ዳብሮ መሠረት የያዘውን ቴክኖሎጂ በአየር ድብደባ ለማቋረጥ ወይም ለማስተጓጎል መሞከራቸው ስህተት ነበር ብለዋል። ለማንኛውም አለመግባባትና ውዝግብ ወታደራዊ አማራጭ ሁልጊዜም መፍትሄ እንዳልሆነ ይሄ ተጨባጭ ማሳያ ነው ብለዋል። ዘመን መለወጡን ቴክኖሎጂና እውቀት ወይም ስሌትና ፎርሙላ ቁሳቁስ ወይም ወታደራዊ ጣቢያ ወይም መሳሪያ ላይ ብቻ አይደለም ያለው። ጣቢያውን ወይም መሳሪያውን የገነባውን የኢራንን ሀገር በቀል ቴክኖሎጂና እውቀት በወታደራዊ ድብደባ ማጥፋት አይቻልም። ይሄን ቀደም ያሉት የዓለም ታሪኮችም ያረጋገጡት ነው ብለዋል። ከሰሞኑ አሜሪካና ምዕራባውያን የአውሮፓ ሀገሮች በተደጋጋሚ በኢራን የኒውክሌየር ፕሮግራም ላይ ለመወያየትና ለመደራደር ጥያቄ ሲያቀርቡና ቴሄራንን በወዳጆቿ በኩል ሲያባብሉ ሎቢ ሲያደርጉ መቆየታቸውን የምዕራባውያን ሚዲያዎች ራሳቸው እየዘገቡ ነው። የኢራን የፎርዶው የኒውክሌየር የዩራኒየም ማብሊያ ተቋም በአሜሪካና እስራኤል ጥምር ያየ

ከምድር በታች የተገነባው የኒውክሌር ጣቢያው አሁንም ስራውን እያከናወነ እንደሆነ ይነገራል። አንድም የኒውክሌር ቁሳቁሶቹን ወይም ፋሲሊቲስ ኢራን አስቀድማ እልቆ መሳፍርት በሌላቸው የሀገሪቱ በረሃማ የተራራ ሰንሰለቶች የምድር ምሽግ አሽሽተዋለች የሚሉ አሉ። ባለበት ሁኔታም ጉዳት ያስተናገደው ጣቢያው ወዲያው ተጠግኖ ወደ ስራ መግባቱንም የሚያመለክቱ ዘገባዎች ሲወጡ ነበር። የሆነ ሆኖ ምክንያቱ ምንም ይሁን በኢራን የኒውክሌር ፕሮግራም ላይ እንወያይ እንደራደር የሚለው የምዕራባውያን ተደጋጋሚ ጥያቄ የሚያመለክተው የኢራን የኒክሌየር ፕሮግራም እንደ ቀድሞው፣ አንዳንድ ዘገቦች እንዳመለከቱት ደግሞ ከቀድሞውም በተሻለ ደረጃ ዩራኒየም የማብላላትና የማበልጸግ ሥራ ውስጥ መግባታቸውን ነው። ውጭ ጉዳይ ሚኒስትር አራግቺ እንዳሰመሩበት ኢራን በግፊት በምንም አይነት ወደ ድርድሩ እንደማትገባ ገልጸው፣ ውይይትና ድርድር በአምባገነንነትና በጉልበተኝነት ሳይሆን ምክንያታዊና ተጠየቃዊ በሆኑ መርሆች ላይ ከተመሠረተ ብቻ ለውይይቱ ዝግጁ እንሆናለን ብለዋል። ሲሞቅ በማንኪያ ሲቀዘቅዝ በእጅ እንዲሉ የተመቸ ሲመስላቸው በኃይልና በጉልበት ያልተቻለ ሲመስላቸው ደግሞ በድርድርና ንግግር እያሉ በሁለት ቢላዋ መብላትን ኢራን አታስተናግድ አይችልም ብለዋል። በቅርቡ በተደረገው የኃይል እርምጃ ተቋሞቻችን ቢመቱም ቴክኖሎጂዎቻችን ዛሬም አሉ። የመንግሥትና የሕዝባችን የውስጥ ጥንካሬም አልተነካም። የኢራን የቴክኖሎጂ አቅም የደረሰበትን ደረጃና የኢራናውያንን ቁርጠኝነት በወታደራዊ ኃይል ኢላማ ከቶም ማግኘት አይቻልም ማለታቸውን ሺኗና ሲኤንኤን ዘግበዋል። የኢራን ምክትል ውጭ ጉዳይ ሚኒስትሩም ሳኢድ ካቲብዛድ እንዳሉት ለሰላማዊ ፍጆታ የሚውላው የኢራን የኒውክሊየር ፕሮግራምን ማንም ሊያስቆመው አይችልም። መደራደር ይቻላል። ምዕራባውያንን ጨምሮ ሁሉም እያለማ ያለውን የኒውክሊየር ኃይል ኢራን ከዓለም ተለይታ የምትታገድበት አንዳችም ምክንያት የለም ብለዋል። የሲኤንኤን ተንታኝ ቢሊ ስቶክዌል እንዳለው ደግሞ 12 ቀን የፈጀው የኢራንና የእስራኤል ግጭት እንዲሁም ተከትሎት በተከሰተው የአሜሪካ የአየር ኃይል ሶስት የአየር የኒክሌር ጣቢያዎችን ፎርዶን፣ ናታዝና አስፊሃን መደብደብ ዛሬ ዛሬ ሲታይ በኢራን የኒክሌር ፕሮግራም ላይ ከፍተኛ ጉዳት ያደረሰ አይመስልም። ኢራን አሁንም ጣቢያዎቿ በትክክል እየሰሩ ፋንክሽን እያደረጉ ነው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የፎርዶ የኒኩሌር ጣቢያ ሙሉ በሙሉ ላይመለስ ወድሟል ብሎ ነበር ያለው። ሲኤንኤን የአሜሪካ የጸጥታና ደህንነት ድርጅት ይፋ እንዳደረገው ደግሞ ጣቢያዎቹ ከፍተኛ ጉዳት ቢያስተናግዱም የኢራንን የኒኩሌየር ፕሮግራም ማዘግየት እንጂ ማስቆም እንዳልቻሉ አውጥቷል። ከዚሁ ጋር በተመጋገበ መንገድ የዋሽንግተን ለድርድር ተደጋጋሚ ጥሪ ማቅረቧም የጸጥታ ተቋሙን ግኝት ያጠናከረው ነው ተብሏል። ቢሊ ስቶክዌል እንዳለው የኢራን የኒውክሌር ግንባታ ያመለጠ ይመስላል። ከአንድ ወይም ሁለት ዓመታት በኋላ እንደ ሰሜን ኮሪያ ሁሉ ኢራንንም ለመምታት ሁለት ሶስቴ ማሰብ የሚጠይቅበት ሁኔታ ይፈጠራል ብሏል። ሚኒስትር ሳኢብ ካቲብ ዛድ እንዳሉት ታዲያ የኒውክሌየር ፕሮግራማችን በሀገር በቀል ዕውቀታችን ላይ የተመሠረተና በዘጠና ሚሊዮን ህዝብ ውስጥ የተሰራጨ ነው። እና ይህች አገር በቦምብ የምትፈነዳ አገር አይደለችም። ከሞከርክም ሁሉንም ታበላሻለህ ብለዋል። በክብርና በከፍታ ሬስፔክት ኤንድ ዲግኒቲ ከሆነ በኃይል ፕሮግራማችን ላይ እንወያያለን። ባንወያይም ብንወያይም ግን ስራችንን አናቋርጥም ብለዋል።